ሰላም ጤና ይስጥልን፣ የተወደዳችሁ የኤችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ ቀርበናል። በቅድሚያም ርዕሰ ጉዳዮቹን አስተዋውቃችሁ፣ የሃንጋሪ ፓርላማ ሀገሪቱ ከዓለም አቀፉ ፍርድ ቤት አይሲሲ እንድትወጣ ወሰነ። ወደ ውጭ ሀገር የሚሄዱ የግል ተጓዦች እንዲያገኙ የሚፈቀድላቸውን የውጭ ምንዛሬ መጠን ከአምስት ሺህ የአሜሪካ ዶላር ወደ 10 ሺህ ዶላር ማሳደጉን የኢትዮጵያ ብሔራዊ ባንክ አስታወቀ። እንግሊዝ በዓለማችን የመጀመሪያ ነው የተባለውን የጨብጥ መከላከያ ክትባት ይፋ አደረገች። ኢትዮጵያ ከሰሃራ በታች ትልቁን ሕንጻ ልትገነባ ነው፣ 62 ፎቅ ሲኖረው፣ 445 ሚሊዮን ዶላር ይፈጃልም እየተባለ ነው። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤች ጂኤን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሆኑን። ኢትዮጵያ ከሰሃራ በታች ትልቁን ሕንጻ ልትገነባ ነው። 62 ፎቅ ሲኖረው፣ 445 ሚሊዮን ዶላር ይፈጃልም ተብሏል። የኢትዮጵያ ኤሌክትሪክ ኃይል ያስገነቧል የተባለው የዋና መስሪያ ቤት ሕንፃ ከሰሃራ በታች ትልቁ እንደሚሆንም ተሰምቷል። ሕንፃው 197800 ሜትር ካሬ ስፋት ሲኖረው 327.5 ሜትርም ይረዝማል ተብሏል። በአጠቃላይ 62 ፎቅም ይኖረዋል ተብሏል። በዚህም በአሁኑ ወቅት በኢትዮጵያ ትልቁ ሕንፃ የንግድ ባንክ በ209.7 ሜትርና በ53 ወለል ሕንፃ የሚበልጥም ይሆናል እየተባለ ነው ከሜክሲኮ አደባባይ አቅራቢያ በቂርቆስ ክፍለ ከተማ ሊገነባ የታቀደው ህንፃ 445 ሚሊዮን ዶላር እንደሚፈጅም የስፑትኒክ ዘገባ ያመላከታል። ፕሮጀክቱ በገንዘብና በሎጂስቲክ ችግሮች ምክንያት ቆሞ የነበረ ሲሆን የኢትዮጵያ ኤሌክትሪክ ኃይል አሁን ለግንባታው ጨረታ እንዳወጣ ዘገባው ይጠቁማል። የተባበሩ መንግስታት ድርጅት ከ11 ሳምንት እገዳ በኋላ ምንም እንኳን እርዳታ የጫኑ ተሽከርካሪዎች ወደ ጋዛ መግባት ቢጀምሩም እስካሁን ምንም አይነት እርዳታ ለነዋሪዎች መከፋፈል እንዳልጀመረ አስታወቀ። የእስራኤል ባለስልጣናት ማክሰኞ 293 እርዳታ የጫኑ መኪኖች መግባታቸውንም አስታውቋል። መኪኖቹ ዱቄት፣ የህፃናት ምግብና የህክምና ቁሳቁስ እንዲሁም መድኃኒቶችንም መጫናቸው ተነግሯል። ነገር ግን የተባበሩ መንግስታት ምንም እንኳን በፍልስጤም ግዛት ከረም ሻሎም መኪኖቹ የደረሱ ቢሆኑም እርዳታ ከፋፈል አለመጀመሩን ተናግሯል። የድርጅቱ ቃል አቀባይ ስቴፋኒ ዲጃሪክ እንዳሉት ከሆነ ቡድኑ እስራኤል በአካባቢው መንቀሳቀስ እንድትፈቅድላቸው ለረጅም ሰዓታት ሲጠበቅ የቆየ ቢሆንም ነገር ግን እንዳለመታደል ሆኖ የእርዳታ ቁሳቁሶቹ ወደ መጋዘናችን ሊያመጡልን አልቻሉም ብለዋል። እስራኤል እሁድ ዕለት መሰረታዊ የሆነ ምግብ ወደ ጋዛ እንዲገባ የተስማማኝ ሲሆን፣ የዓለም አቀፉ ማህበረሰብ ግን ረሃብ እያንዣበበ ነው ሲል አስጠንቅቋል። ይሁን እንጂ የዓለም አቀፉ ማህበረሰብ በእስራኤል ላይ የሚያደርገው ጫና እያደገ መጥቷል። ዩኬ እስራኤል በጋዛ እያደረሰች ባለችው የሞራል ተቀባይነት የጎደለው ወታደራዊ እርምጃ የተነሳ የሚኖራትን የንግድ ንግግር ለጊዜው እንደምታቆም ስታሳውቅ ሰር ኪር ስታርመር ያለውን ሁኔታ ልንታገስ የማይገባው ነው ሲሉም ገልጾታል። ይህ በእንዲህ እንዳለ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ከእስራኤል ጋር ያላቸው የንግድ ስምምነት በጋዛ እየተፈጸመ ካለው ጋር እያጤኑ መሆኑን ተናግሯል። ዱጃሪክ እስራኤል የመንግስታቱ ድርጅት እርዳታዎችን በፍልስጤም ኬረምሻሎም ግዛት አራክፎ ከተረከበ በኋላ ዳግም በጋዛ ሰርጥ ወደሚከፋፈልበት ስፍራ እንዲያጓጉዝ መጠየቁን ተከትሎ የእርዳታው እንቅስቃሴ ውስብስብ መሆኑንም አስረድተዋል። ምንም እንኳን የእርዳታው መግባት መፈቀዱ መልካም ቢሆንም ነገር ግን ከሚያስፈልገው አንጻር በውቅያኖስ ላይ ጠብታ ማለት ነው ሲሉ አክለዋል። የተባበሩ መንግስታት ድርጅት በጋዛ ያጋጠመውን የከፋ የሰብአዊ እርዳታ ቀውስ ለመፍታት በቀን ስድስት መቶ የጭነት መኪኖች መግባት እንዳለባቸውም አስታውቋል። ቀደም ብሎ የመንግስታቱ ድርጅት የሰብአዊ እርዳታ ኃላፊ ቶም ፍሌቸር ለቢቢሲ እንደገለጹት እስራኤል በፍጥነት እርዳታ የማትፈቅድ ከሆነ በጋዛ በሺዎች የሚቆጠሩ ህጻናት ሕይወታቸውን ያጣሉ ብለው ነበር። ፍሌቸር ከቢቢሲ ቱዴይ ፕሮግራም ጋር በነበራቸው ቆይታ በሚቀጥሉት 48 ሰዓታት እርዳታ ገብቶ ካላደረስንላቸው 14 ሺህ ህጻናት ይሞታሉ ነበር ያሉት። እዚህ ቁጥር ላይ እንዴት እንደደረሱ የተጠየቁት ኃላፊው በጋዛ የሕክምና ተቋማትና ትምህርት ቤቶች የሚሰራ ጠንካራ ቡድን እንዳላቸው ገልጸው ተጨማሪ መረጃ ግን ከመስጠት ተቆጥበዋል። እስራኤል በጋዛ ወታደራዊ እርምጃ መውሰድ የጀመረችው መስከረም 26 2016 ዓ ም ሐማስ ጥቃት ሰንዝሮ 1200 እስራኤላውያን መግደሉንና 251ዱን ማገቱን ተከትሎ ነው። እስራኤል ወታደራዊ እርምጃ መውሰድ ከጨመረች ጀምሮ 53475 ፍልስጤማውያን መገደላቸው ሲነገር፣ ከመጋቢት ወዲህ ደግሞ 3340 ተጨማሪ ፍልስጤማውያን መገደላቸው ማቀፋቸውን የግዛቲቱ ጤና ሚኒስትር አስታውቋል። ወደ ውጭ ሀገር የሚሄዱ የግል ተጓዦች እንዲያገኙ የሚፈቀድላቸው የውጭ ምንዛሬ መጠን ከአምስት ሺህ አሜሪካ ዶላር ወደ 10 ሺህ ዶላር ማሳደጉን የኢትዮጵያ ብሔራዊ ባንክ አስታወቀ። ቢቢሲ እንደዘገበው ባንኮች ለሚሰጧቸው የውጭ ምንዛሬ አገልግሎቶች የሚያስከፍሉት የገንዘብ መጠንም ከአራት በመቶ እንዳይበልጥ፣ እንዲሁም ጥቃቅን የአገልግሎት ወጪዎችን እንዲያስቀሩ ብሔራዊ ባንክ ወስነዋል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛር ገበያ ስርዓቱ ላይ እነዚህን ማሻሻያዎች መውሰዱን ያስታወቀው በትላንትናው ዕለት ማክሰኞ ግንቦት 12 2017 ዓ ም ባወጣው መግለጫ ነው። ብሔራዊ ባንክ ይፋ ያደረጋቸው የውጭ ምንዛር ስርዓት አስተዳደር ማሻሻያዎች ሶስት ሲሆኑ፣ የመጀመሪያው ለውጥ አስመጪዎች መፈጸም የሚችሉት ቅድመ ክፍያ ወይም አድቫንስ ፔይመንት ላይ የተጣለውን ገደብ ከፍ ያደረገ ነው። ከዚህ ቀደም በነበሩ አሰራር ሸቀጦችን ወደ አገር ውስጥ ለማስገባት የሚፈልጉ አስመጪዎች መፈጸም የሚ ችሉት ቅድመ ክፍያ 500 አሜሪካ ዶላር እንደነበር መግለጫው ያስረዳል። ይህ ገደብ የቆየና ለብዙ ዓመታት ለውጥ ሳይደረግበት የቆየ አሰራር እንደሆነም ተጠቅሷል። በአዲሱ አሰራር መሰረት 500 ዶላር የነበረው ገደብ በ10 እጥፍ አድጓል ሲል ቢቢሲ ዘግቧል። ባንኩ ሸቀጦችን ከውጭ ለማስገባት ሊከፈል የሚችለው የቅድመ ክፍያ መጠን ከአምስት ሺህ የአሜሪካ ዶላር ወደ ሃምሳ ሺህ የአሜሪካ ዶላር ከፍ ተደርጓል ሲሉ አዲሱን ለውጥ አስተዋውቀዋል። ማዕከላዊ ባንክ ይህንን ለውጥ ያደረገው ከአቻ አገራት ተሞክሮ በመነሳት እንደሆነም በመግለጫው ላይ ተጠቅሷል። ብሔራዊ ባንክ ይፋ ያደረገው ሁለተኛው ለውጥ ወደ ውጭ አገራት የሚጓዙ ኢትዮጵያውያን ማግኘት የሚችሉት የውጭ ምንዛሬ ጥሬ ገንዘብ መጠንን የሚመለከት ነው። በዚህኛውም ማሻሻያ የተጣለው ገደብ ከፍ አድርጓል። ከዚህ ቀደም በነበረው አሰራር ለበዓል፣ ለትምህርት፣ ለህክምናና ለሌሎችም የግል ጉዳዮች የሚጓዙ ሰዎች ማግኘት የሚችሉት የውጭ ምንዛሬ መጠን አምስት ሺህ አሜሪካ ዶላር ነበር። ይህ የውጭ ምንዛሬ በጥሬ ገንዘብ ወይም በክፍያ መፈጸሚያ ካርድ ወይም ዴቤት ካርድ ማግኘትም እንደሚችሉ ታውቋል። የውጭ ምንዛሬ ባንክ ሂሳብ ያላቸው ተጓዦች ደግሞ እስከ አስር ሺህ የአሜሪካ ዶላር ድረስ ማግኘት ተፈቅዶላቸዋል። በተጨማሪም የውጭ ምንዛሬ ባንክ ሂሳብ ያላቸው ተጓዦች በአካውንታቸው ካለው የውጭ ምንዛሬ አስር በመቶውን በክፍያ መፈጸሚያ ካርድ የማግኘት መብት ነበራቸው ሲል ቢቢሲ ዘግቧል። የሃንጋሪ ፓርላማ ሀገሪቱ ከዓለም አቀፉ ፍርድ ቤት አይሲሲ እንድትወጣ ወሰነ። የሀገሪቱ ፓርላማ ሀገሪቱ ከዓለም አቀፉ የወንጀል ፍርድ ቤት አይሲሲ እንድትወጣ የሚጠቅሰውን ሕግ አጸደቀ። ፓርላማው ዛሬ ባደረገው ስብሰባ 134 አባላቱ ሕጉን ደግፈው ድምፅ ሲሰጡ፣ 37 አባላቱ ደግሞ ተቃውመውታል። ሰባት የፓርላማ አባላት ድምፅ ተአቅቦ ማድረጋቸውም ተገልጿል። የሃንጋሪ መንግስት ከዚህ ፍርድ ቤት የመውጣት አዝማሚያ ያሳየው ከወራት በፊት እንደነበርም ይታወቃል። አይሲሲ በእስራኤሉ ጠቅላይ ሚኒስትር ላይ የእስር ማዘጃ መውጣቱን ተከትሎ የሀንጋሪው ፕሬዚዳንት ለጠቅላይ ሚኒስትሩ ጥሪ ማድረጋቸውም ይታወሳል። ይህንን ተከትሎም ጠቅላይ ሚኒስትር ቤንጃሚን ኔታንያሆ ወደ ቡዳፔስት ጉብኝት አድርገው ተመልሰዋል። የሀንጋሪው ፕሬዚዳንት ቪክቶር ኦርባን በወቅቱ ባደረጉት ንግግር አይሲስ የፖለቲካ መሳሪያ እየሆነ ነው ካሉ በኋላ ፍርድ ቤቱ ያወጣውን የእስር ትእዛዝ እንደማይቀበሉትም ተናግረው ነበር። ከአውሮፓ ህብረት አባል ሀገራት ዓለም አቀፉ የወንጀል ቤት በመልቀቅ ሀንጋሪ የመጀመሪያዋ ሀገር ሆናለች። ይህ በእንዲህ እንዳለ ዛሬ ፓርላማው ያጸደቀው ሕግን ተከትሎ የሀንጋሪ ውጭ ጉዳይ ሚኒስትር ለተመድ ዋና ጸሐፊ አንቶኒዮ ጉተሬዥ ደብዳቤ ጽፏል። ደብዳቤውም ከአይሲሲ ለቀን መውጣታችንን እናሳውቃለን የሚል ነው። እንግሊዝ በወሲባዊ ግንኙነት የሚተላለፈውን ጨብጥ ለመከላከል የሚያስችል ክትባት በመስጠት በዓለም ላይ የመጀመሪያው ሀገር ልትሆን ነው። ክትባቱ ለሁሉም ተደራሽ እንደማይሆንም ተገልጿል። ክትባቱ ከ30 እስከ 40 በመቶ ውጤታማ ነው የተባለ ሲሆን የእንግሊዝ ብሔራዊ ጤና አገልግሎት እየጨመረ የመጣውን የጨብጥ ሕሙማን ቁጥር ይቀንሳል ብሎ ተስፋ ጥሎበታል። እንደ አውሮፓውያን አቆጣጠር በ2023 ከ85 ሺህ በላይ ሰዎች በጨብጥ መያዛቸው የተገለጸ ሲሆን ይህም ከ1918 ወዲህ ከፍተኛ ነውም ተብሏል። ጨብጥ ብዙ ጊዜ ምልክቶችን የሚያሳይ ሲሆን ነገር ግን ህመም፣ ያልተለመደ ፈሳሽ፣ የመራቢያ አካል አካባቢ ማቃጠልና ማውለድ አለመቻልን ያስከትላል። እስካሁን ድረስ ምን ያህል ሰዎች ክትባቱን ይወስዳሉ የሚለው ላይ እርግጠኛ መሆን አልተቻለም። ነገር ግን ኢምፔሪያል ኮሌጅ ለንደን በሰራው ግምት ክትባቱ ተቀባይነት ካገኘ የመቶ ሺህ ሰዎችን ህይወት የሚታደግ ሲሆን የብሔራዊ ጤና አገልግሎትንም በሚቀጥሉት አስርት አመታት ዓመታት 8 ሚሊዮን ፓውንድን

የስነ ተዋልዶ ጤና ለሁሉም እንዲዳረስ የሚወተውተው ማክስ ለቢቢሲ ኒውስ ቢት እንደተናገረው በዓመት ውስጥ ሁለት ጊዜ በጨብጥ መያዜን በምርመራ ማረጋገጤን ተከትሎ ክትባቱን ለመውሰድ መቶ በመቶ ዝግጁ ነኝ ብሏል። ይህ ነገር እንደሚጀመር መገለጹ በጣም ትልቅ ነው ካለ በኋላ በክሊኒኮች ላይ ያለውን ጫና ይቀንሳል፣ በሁሉም ረገድ ትልቅ ድል ነውም ብሏል። ክትባቱ በነሐሴ ወር በስነ ተዋልዶ ጤና አገልግሎት አቅራቢዎች በኩል መሰጠት ይጀምራልም ተብሏል። የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ በሕዝብ ተወካዮች ምክር ቤት ቀርቦ ውይይት ተደረገበት። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው የአዋጅ የውጭ ዜጎች በኢትዮጵያ መኖሪያ ቤት ባለቤት የሚሆኑበት ወይንም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ሕጋዊ አሰራር ለመዘርጋት ያለመ ነው። ኢትዮጵያዊ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150 ሺህ የአሜሪካ ዶላር ሊመድቡ እንደሚገባ ይደነግጋል። ማንኛውም የውጭ ዜጋ በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ ሊሆን የሚችለው በአዋጁ የተዘረዘሩ ቅድመ ሁኔታዎችን ሲያሟላ ነው። እነዚህም የውጭ ዜጋው ስም፣ ዜግነትና ሌሎች ማንነትን የሚገልጹ ህጋዊ ሰነዶች ማቅረብ አለበት። የውጭ ዜጋው የማይንቀሳቀስ ንብረት ባለመብት ለመሆን የሚያስፈልግ አነስተኛ የገንዘብ መጠን ለማሟላት የሚያስችል በቂ አቅም ያለው መሆን አለበት። ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ለመሆን የሊዝ ዋጋውን ጨምሮ ለአንድ መኖሪያ ቤት ግንባታ ሙሉ ዋጋ ወይንም ለመኖሪያ ቤት ግዥ የሚመድበው አነስተኛ የገንዘብ መጠን ከ150 የአሜሪካ ዶላር ያነሰ ሊሆን አይችልም። የውጭ ዜጋው የወንጀል ሪካርድ የሌለበት መሆንም ይገባዋል። እነዚህን መስፈርቶች የሚያሟላ አንድ የውጭ ዜጋ ከከተማና መሰረተ ልማት ሚኒስቴር በሚሰጥ ፈቃድ ሊያገኝ ይገባዋል። ሚኒስቴር መስሪያ ቤቱም የፈቃድ ሲሰጠ ማመልከቻ አላቀረበ የውጭ ዜጋ አስፈላጊው ምርመራ በማድረግ በ15 ቀናት ውስጥ ውሳኔ መስጠት ይጠበቅበታል። ይህ በእንዲህ እንዳለ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤትና ባለይዞታ እንዲሆኑ የሚያስችላቸው አዋጅ ጊዜውን የጠበቀ አይደለም በሚል በፓርላማ አባላት ተተችቷል። ትችቱ የቀረበው ትናንት ማክሰኞ ግንቦት 12 2017 በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። ምክር ቤቱ በዚሁ ስብሰባው የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ በሚያስችላቸው አዋጅ ረቂቅ ላይ ተወያይቷል። የአዋጅ ረቂቁ የተዘጋጀው የኢትዮጵያውያንን የመሬት ይዞታ የማግኘትና የመጠቀም መብትን በማያጣብብ መልኩ የውጭ ዜጎች የመኖሪያ ቤት ባለቤት እንዲሆኑ አሊያም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር ለመዘርጋት ምክንያት እንደሆነ ተገልጿል። በአራት ክፍሎችና በ20 አንቀጾች የተከፋፈለው የአዋጅ ረቂቅ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ ለመሆን ማሟላት ስለሚጠበቅባቸው ቅድመ ሁኔታዎች፣ የፈቃድ አሰራሮች፣ ገደቦችና መብቶች እንዲሁም ግዴታዎችን አካቶ ይዟል። የህግ ረቂቁ በዝርዝር እንዲታይ ለተወካዮች ምክር ቤት ቋሚ ኮሚቴ ከመመራቱ አስቀድሞ በተደረገ ውይይት ላይ ሁለት የፓርላማ አባላት ከፍተኛ ትችትን ሰንዝረዋል። ዲኤች ጄን ቤተሰቦች ለሰዓቱ ያዘንላችሁ መረጃ እኝን ይመስላሉ እንደተለመደው በየዕለቱ ትኩስና ትክክለኛ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን ስላደመጣችሁን እናመሰግናለን።